ፊልማችን የሚጀምረው አንድ የቆየ የፕሌን ዕቃን ለመጠገን በሚሞክር ዋና ተዋናያችን ቻርሊ ሄለር ይሆናል። ብዙም ሳይቆይ ባለቤቱ ሳራ ልትሄድ ስለሆነ አንድ ሲኒ ቡና እንዲያፈላላት ትጠይቀዋለች። ሳራ በስራ ጉዳይ ለአምስት ቀናት ያክል ወደ ለንደን ለመቆየት በረራዋን እየተጠባበቀች ሲሆን፣ ቡናቸውን በመጠጣት ላይ ሳሉ ቻርሊ አብሯት እንዲሄድ ትወተውተዋለች። እርሱ ግን ብዙ የሥራ ጉዳዮች እንዳሉበት በመናገር በቀጣይ ጉዞዋ አብሯት እንደሚሄድ ቃል ይገባላታል። ሳራም ወደ በረራዋ እንደሄደች ቻርሊ ክሪፕቶግራፈር ሆኖ ወደሚሠራበት ወደ ሲአይኤ ዋና መስሪያ ቤት ያመራል። ወደ ውስጥም በማምራት ላይም ሳለ መስሪያ ቤቱ ሠራተኞቻቸው የያዟቸውን ዕቃዎች ሳይቀር ዲቴክት የሚያደርግ የተራቀቁ መሣሪያዎች እንዳሏቸው እንመለከታለን። ወደ ቢሮ እንደገባንም ላለፉት አምስት ዓመታት ያክል እጅግ አስፈላጊ የሆኑ መረጃዎችን ሲሰጣቸው ከነበረውና ማንነቱ ከማይታወቀው ኢንኪዊሊን ጋር መነጋገር ይጀምራል። የዚህን ግለሰብ ማንነት ፈጽሞ ባያውቅም ነገር ግን ምናልባትም በአምሳዎቹ ዕድሜ ላይ የሚገኝ ቱርካዊ እንደሆነ መጠራጠር ይጀምራል። ኢንኪዊሊንም ጥርጣሬው ስህተት እንደሆነ በመንገር ወዲያውኑ አንድ ፋይል ከላከለት በኋላ ብቻውን ሲሆን እንዲከፍተው ያስጠነቅቀዋል። ፋይሉንም ለመክፈት እየሞከረ ባለበት መደው ቻርሊ ወዲያውኑ ስልኩን ይዘጋባታል። በመጨረሻም የላከለትን ፋይል ሲከፍተው በውስጡ የያዘው የአለቃው ቆሻሻ ስራዎች የሚያጋልጡ ሚስጥሮች እንደሆኑ ያመለከታል። አለቃው አሌክስ ሞር ከፍተኛ ስልጣን ላይ የተቀመጠ ሰው ሲሆን እስከዛሬ ድረስ በፖለቲካ ምክንያት የሚደረጉ የቦምብ ጥቃቶችን የአሸባሪ ጥቃቶች በማስመሰል ሲሸፍን ኖሯል። በዚህም አእምሮ የተበጠበጠው ቻርሊ በፍጥነት ወደ ስራ አጋሩ በመሄድ ማወቅ የሌለበትን ነገር እንዳወቀ ቢነግረውም አጋሩ ግን ምንም እንዳላወቀ ሆኖ እንዲቀመጥ ያስጠነቅቀዋል። ወደ ቤቱ በመመለስ ላይ ሳለም በተደጋጋሚ ሚስቱ ጋር ቢሞክርም ስልኳን ልታነሳ አልቻለችም። በቀጣዩም ቀናት ወደ ሥራ ገበታው ሲመጣ አለቃው ሞር የእርሱ ቢሮው ሲዘዋዟር በመመልከቱ ልቡ ለሁለት ይሰነጥቃል። ሞርም አንድ መስማት ያለበት ዜና እንዳለ በመንገር ወደ ሲአይኤ ዳይሬክተሯ ሰማንታ ጋር ይልከዋል። እርሷም እንደምንም ድፍረቷን አሰባስባ በለንደን ሆቴል ላይ የሽብር ጥቃት እንደደረሰና በሚያሳዝን ሁኔታ ሳራም በዚህ አደጋ መገደላዋን ትነግረዋለች። ይህንን መርዶ ሲሰማ ዓለም እላዩ ላይ የተደፋበት ቻርሊ ባለቤቱ የምርም እስከ ወዲያኛው ጥላው መሄዷን ለማመን ይቸገራል። ሊያምናቸው ባለመቻሉም ሳራ በአሸባሪው ስትወሰድ የሚያሳይ ቪዲዮ ሲያስመለክቱት ቻርሊ ከምንም ጊዜውም በበለጠ ውስጡ ይሸበራል። ለቀናት ያክልም በውስጡ ሀዘን ተውጦና ራሱን ጥሎ ከከረመ በኋላ በመጨረሻ ራሱም በመሰብሰብ ይህንን ጥቃት ያደረሰውን አካል በማግኘት በገዛ እጁ መበቀል እንዳለበት ይወስናል። በዚያም ከሞርና ከሲአይ ሱፐርቫይዘሩ ካሌብ ጋር በመገናኘት ባደረገው ምርመራ በጥቃቱ ላይ ተሳትፏል ብሎ ያመነባቸውን አራት አሸባሪዎች ማንነት ያቀርብላቸዋል። ሚሽካ ብላዚች፣ ኤሊሽ ግሬቸን፣ ፍራንክ እና ሳራ ላይ ተኩሶ የገደላት ሆረስ ሲችለር ሆረስ ሲችለር አሸባሪዎቹ ለማምለጥ ሙከራ በማድረግ ላይ ሳሉ በለንደን ፖሊሶች በመከበባቸው በሆቴል ውስጥ ያሉ ሰዎችን ማገድ ጀምሯል። በመቆጣጠሪያ ካሜራው የተቀረጸው ቪዲዮም ሳራን ለሞት ሊያበቃት የቻለው ሌላ ሴትን ከጥቃት ለመከላከል በመሃል በመግባቷ ምክንያት እንደሆነ ያሳውቃቸዋል። ቻርሊን ባደረገው ምርመራ ከአሸባሪዎቹ መካከል ግሪሸን የተባለችው ሴት በፓሪስ የምትገኝ በመሆኑ አሁኑኑ ሊያይዟት እንደሚገባ ጥያቄ ያቀርባል። ይህንን የሚሰሙበት ሰዓት ሞር እና ካሌብ አስቀድሞ ስለዚህ ጉዳይ ያውቃሉና እንኳን ሊደነግጡ ዝንብ እንኳን ያረፈባቸው ያክል አልደነቃቸው ሞርም እነዚህ አሸባሪዎች ጉዳያቸው ከሳራ ጋር ሳይሆን ከዩኤስ መንግስትና ከብሔራዊ ደህንነት ጋር በመሆኑ ነገሮችን ማከናወን ያለባቸው በጥንቃቄ እንደሆነ ይነግረዋል። ይህ ጉዳይ ሲጠናቀቅ ቻርሊ ለባለቤቱ ፍትህ እንደሚያገኝ ቃል ቢገባለትም ቻርሊ ግን እንደማያምናቸው በመረዳታቸው ምናልባትም በባለቤቱ ህልፈት ምክንያት አእምሮ ተቃውሶ ይሆናል በማለት ከስነ ልቦና ሐኪም ጋር ያገናኙታል። ይሁን እንጂ እንዲሁ ስራ ፈቶ መቀመጥ የማያውቀው ቻርሊ ከቀናት በኋላ ተጨማሪ መረጃዎችን በመያዝ ዳግም ፊታቸው ይቀርባል። በዚህ ሰዓትም በተለያዩ ስፍራዎች ላይ ያቀናበራቸውን የብዙሃን ነፍስ ያጠፉ የቦምብ ጥቃቶች መረጃዎችን እንዳሉት ቢያሳይም ሞር ግን ምንም አይነት ተጨባጭ መረጃ እንደሌለውና እየዋሸ እንደሆነ ይነግረዋል። ነገር ግን አልሞና ቆርጦ የተነሳው ቻርሊ መረጃውን በቀጥታ ለሚዲያ እንደሚሰጠውና ጥቃት አይደለም እጃቸው እንኳን ሊያነሱበት ቢሞክሩ በየአምስት ሰዓቱ ኮዱን ካላስገባ በቀር መረጃውን ወደ ሚዲያ ሊለቅ የሚችል ዴድማን ስዊች እንዳዘጋጀ ይነግራቸዋል። በመጨረሻም መፈናፈኛ በማጣታቸው የሚቀርብላቸው ሐሳብ እንደሚስማሙ ቃል ሲገቡለት ቻርሊ እነዚህን አሸባሪዎች በእጁ ለማስገባት ሲል የሲአይኤ ስልጠና መውሰድ እንደሚፈልግ ይነግራቸዋል። ሞርም ይህ ቀልድ እንደሆነና የዘጠና ዓመት ሴት እንኳን መደባደብ የማይችል ሰው በመሆኑ ሊሆን እንደማይችል ቢነግረውም ቻርሊ ግን ከሐሳቡ ፍንክች እንደማይል ያሳያቸዋል። በኋላም ካሌብና ሞር በግል ስብሰባ በማድረግ ላይ ሳሉ ምናልባትም ቻርሊ ዴድማን ስዊችን አውቆ ለማስፈራራት እንደተጠቀመበት ቢጠራጠሩም ራሳቸው አደጋ ውስጥ ላለመጣል ሲሉ የሚፈልገውን ስልጠና ለመስጠትና የሚፈልጉትን ፋይሎች ባገኙ ጊዜ ወዲያው ሊያስወግዱት ይስማማሉ። ከዚያም ቻርሊ ከኮሎኔል ሮበርት ሄርድሰን አሰልጣኝነት እንደተመኘው ወደ ሲአይኤ ትሬዲንግ ሴንተሩ ይቀላቀላል። በዚያም ስልጠናውን በተገቢ መንገድ ለመውሰድ መከራውን በመብላት ላይ ሳለ ሞርና ካሌብ የሚፈልጉትን ፋይል በማግኘት የቻርሊ ቢሮ ማገላበጥ ይጀምራሉ። ፈለጋቸው ከቢሮ እስከ ቤቱ ብሎም እስከሚያዘወትርበት ባር ድረስ ቢያመራም አንዳችን ፍንጭ የሚሰጣቸው ማግኘት ይሳናቸዋል። በሌላ በኩል በረሮ እንኳን ገድሎ የማያውቀው ቻርሊ የሽጉጡን ቃታ ለመሳብና በትክክል ለማለም ሲቸገር እንመለከታለን። በአንድ ምሽትም በቻርሊ ተስፋ የቆረጠው ሄንደርሰን ቻርሊ ገዳይ እንዳልሆነና መቼም እንደማይሆን ይነግረዋል። ይህንንም ለማሳየት የተቀባበለ ሽጉጥ አንስቶ እንዲተኩስ ቢነግረውም ቻርሊ ግን ልክ እንደ አምስት አመት ልጅ እጁን መንቀጥቀጥ ይጀምራል። ቻርሊ ምናልባት ከገዳዮቹ ጋር ፊት ለፊት ሲገናኝ ያኔ መተኮስ እንደሚችል ቢነግረውም ሄንደርሰን ግን እንደዚህ አይነት ስልጡን አሸባሪዎች ጋር ፊት ለፊት የመገናኘቱ ድፍረት እንደሌለውና አሁንም ጊዜው ሳይረፍድ ልምምድ እንዲያደርግ ይነግረዋል። በሌላ በኩል ፍለጋ ማድረግ የታከታቸው የሲአይኤ ኤጀንቶች ተስፋ ቆርጦ በቢሮቸው ውስጥ ሳሉ በድንገት ሞር የተደበቀ የድምፅ መቅጃ መሳሪያ ይመለከታል። በዚህም እስካሁን ድረስ ቻርሊ የሚነጋገሩትን በሙሉ እያዳመጠ እንደሆነና ዴድማን ስዊች የተባለ ነገርም እንደሌለ ሲረዳ አንድ ያደረገው ሞር ወዲያውኑ ሄንደርሰን ጋር በመደወል ቻርሊን እንዲጨርሰው ትዕዛዝ ይሰጠዋል። ነገር ግን ሄንደርሰን ወደ ክፍሉ ሲገባ ከጠላቶቹ ሁለት እርምጃ ቀድሞ የሚያስበው ቻርሊ በክፍሉ ውስጥ አልነበረም። በዚያም ቻርሊ በፕሌን ውስጥ ሳለ የቀድሞ ሚስቱ አንድ ቀን ለልደቱ የሰጠችውን ያረጀ አውሮፕላን ሲያስታውስ እንመለከታለን። ምንም እንኳን አውሮፕላኑ ፈጽሞ ከጥቅም ውጭ ቢሆንም ቻርሊ ግን እንደሚሰራው እርግጠኛ ነበር። ሀሳቡም ከለንደን ስትመለስ አውሮፕላኑን ሙሉ ለሙሉ ጠግኖ ሊጠብቃት የነበረ ቢሆንም ዕጣ ፈንታ ለዚህ አላደለችውም። ሐሳቡ እንደተመለሰም ወደ ፓሪስ ሲደርስ ጊዜ ሲያጠፋ ከአሸባሪዎቹ አንዱ የሆነችው ግሪቸን ፍራንክን ማደን ይጀምራል። በአንድ ምሽትም ከቤቷ ስትወጣ ጠብቆ ወደ ውስጥ በመግባት አንድ ክሊኒክ ውስጥ ቀጠሮ እንዳላት ይረዳል። በመጨረሻም በዚያ ያገኘውን ሽጉጥ ለራሱ ከያዘው በኋላ በድንገት ካሰበበት ሰዓት አስቀድሞ በመድረሷ ደረጃው ላይ በመቀመጥ አንዳገኛት ጭንቅላቷን አፍርሶ ለመጣል ይጠባበቃል። ነገር ግን ሄንደርሰን እንዳለው ከፊት ለፊቱ እያያት እንኳን በድን የሆነበት እጁን ለማዘዝ ይቸገራል። በቀጣዩም ቀን ግሪቸን ለቼክአፕ ቀጠሮ ወደ ያዘችበት ክሊኒክ ስታመራ ቻርሊ በድብቅ አስቀድሞ ወደ ክሊኒኩ ይገባል። በቦታው የነበረው ዶክተርም ክፍሉን ለቆ ሲወጣ ግሪቸንን ባይፐርባሪክ ክፍል መርዛማ የአበባ ዱቄት ይለቅባታል። መተንፈስ ተራራ የመውጣት ያክል ያዳገታት ግሪቸንም የሚፈልገው ነገር ስትጠይቀው ቻርሊ መሪያቸው ሆረስ ሲችለር የት እንደሚገኝ ይጠይቃታል። በተደጋጋሚ እንደማታውቅ ከነገረችው በኋላ ቃላት አጥሯት መተንፈስ ስትጀምር መረጃውን ሳትሰጠው እንዳትሞት የፈራው ቻርሊ ከክፍሉ ያስወጣታል። ነገር ግን ግሪቸን ከመውጣቷ ቻርሊን በኃይል በመገፍተር እግሯ ወዳደረሳት መሮጥ ትጀምራለች። ከክሊኒኩ በመውጣትም ላይ ሳለች ቻርሊ ከጀርባዋ መጥቶ ሊጥላት ቢዘጋጅም ከየት መጣ ያልተባለ መኪና ወዲያውኑ ገጭቶ ይገጥላታል። ድንገት በተፈጠረው ነገር የተደናገጠው ቻርሊም ወዲያውኑ ስልኩን በመያዝ ከአካባቢው ይሰወራል። ከሁኔታው በኋላ ቻርሊ ለጥቂት ጊዜያት ያ ወደ ማርሴል ሲያምራ፣ በሌላ በኩል ስለ ግሪቸን ህልፈት መረጃ የደረሳት ሰማንታ ስለ ጉዳዩ የሚያውቀው ነገር ይኖር እንደሆነ ሞረን ትጠይቀዋለች። እርሱም የእርሱ ሰዎች ከዚህ ጋር የሚያገናኛቸው ምንም ነገር እንደሌለና ምናልባትም ግሪቸንን የገደላት የራሱ ሰዎች ሊሆኑ እንደሚችሉ ቢነግራትም ነገሩ ያልተዋጠላት ሰማንታ በጥርጣሬ ትመለከተዋለች። በባለቤቱ የድሮ ትዝታዎች አእምሮ የተበጠበጠው ቻርሊም ትንሽ ራሱን ለማዝናናት ሲል ወደ ናይት ክለብ ያመራል። በዚያም ከልክ በላይ ድራግና አልኮል በመጠቀም ምክንያት ሀሉሴኔት ማድረግ ቢጀምርም በድንገት ከግርግሩ መሃል ሃንደርሰንን ይመለከተዋል። ከመደንዘዙም በላይ በፍርሃት የራደው ቻርሊም ወዲያውኑ ወደ መጸዳጃ ቤቱ ቢያመራም አንዳችን ማምለጫ በማጣቱ ወደ ባሮ ተመልሶ ከአንደርሰን ጋር ለመቀመጥ ይገደዳል። እንዳገኘኝ አንቆ ይገለኛል ብሎ ቢያስብም፣ ነገር ግን በሚገርም ሁኔታ እዚህ ሊያገኘው የቻለው የግሪቸንን ስልክ ትራክ በማድረግ መሆኑና በዚያ ያክል ግዴለሽ መሆኑን እንደሌለበት በእርጋታ ይነግሯል። ከዚያም አሁን እንዳረፈደና ሁሉን ነገር ትቶ ቤቱ እንዲመለስ ቢገፋፋውም ቻርሊ ግን የሚመለስበት ምንም አይነት ቤተሰብ ሆነ ምክንያት እንደሌለው ይነግረዋል። ከዚያም ድንገት በስልኩ ላይ ያለው ታይመር ካሳየው በኋላ ከየት መጣ ሳይባል መጸዳጃ ቤት ውስጥ የቦምብ ፍንዳታ ይሰማል። በዚህም ምክንያት ክለቡ በአንድ እግር ሲቆም፣ ይህንን አጋጣሚ በመጠቀም ቻርሊ በስፍራው ያመልጣል። በዚህ ምክንያት ክለቡ በአንድ እግር ሲቆም፣ ይህንን አጋጣሚ በመጠቀም ቻርሊ ከስፍራው።